ይሄ ታቤት ልባም ለልባም ሲገናኝ እኮ በጣም ነው የሚገርመው። በእውነቱ ትንሱና አላዛር በእውነት እንጃ ልባም ለልባም ለካ ሲገናኝ እንዴት ነው፣ እስኪ ተመልከቷቸው ሲያምሩ። በእውነት እውነት አላዛር እንኳንም ደስተኛ ሆንክ በእውነት ደስተኛ ስለሆንክ በጣም ደስ ብሎናል። ፍቅራችሁ ይለምልም ነው ምለው። በጣም ደስ የምትሉ ናቸው በእውነት ወንድ ልጅ የልቡን ሴት ሲያገኝ በቃ ሁለመናው ይስቃል ይሰቃል። የእውነት ይህን ነው የምነግራችሁ። እና ወንድ ልጅ የልቡን ሴት ሲያገኝ ሁለመናው ይስቃል ይሰቃልና፣ አሁንም መገፋት ጥሩ ነው። እደግመዋለሁ፣ መገፋት ጥሩ ነው፣ መገፋት ጥሩ ነው። ስለ አንዳንዶቻችሁ ከስር ከሰል ማንገፋው ማንገፈው እያላችሁ ነው። እኔ እኮ እሱ ሳይሆን ማንኛችንም ሰዎች ብንሆን መገፋት ጥሩ ነው። ይሄ የታወቀ ነው። መገፋት በጣም በጣም በጣም ጥሩ ነው። እንዲዚ የዋበ ህይወት ህወት ይሰጣችኋል፣ ተገፍታችሁ ከሄዳችሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ሰላም አይና ለምነኝ ሁሉ መልካም ሁሉ ሰላም ከኔ ሰላም ሰላማችሁ ይብዛልኝ። ዛሬም እንግዲህ ካላዛርን እና ወዲጃቸው ነው የእውነት በጣም ነው የምወዳቸው። በጣም ደስ ነው የሚሉት ማለት እና የኔ እናት እንቁ ሴት ነሽ፣ በእውነት ልባም ሴት ነሽ፣ ታስታውቂያለሽ። ሲጀመር የኔ እናት እና ትንሱዬ የኔ እናት ምን ልበልሽ? ፈጣሪ እውነት እስከ መጨረሻ እያደርገላችሁ ነው ምለውኔ፣ ሌላ ምንም አልለም። ይህንን እንዲሁ ፈጣሪ እስከ መጨረሻው እያደርግላችሁ። አላዛር ሴትን ልጅ ደስተኛ ለማድረግ በጣም ያለው ጉጉትነት እና ያለው ቦታ ለሴት ልጅ በጣም በጣም ተብሩኬ ለይቻ ላይ ነው አላዛር ለሴት ልጅ ያለው ክብር ከቡራ ለይቻ ላይ አንድ በሏቸው። እውነት ለሴት ልጅ በጣም ክብር አለው። ለሴት ልጅ ያለው ክብር የተለየ ነው ማለት ነው። እና በጣም ነው የማደንቀው እዚህ አጋጣሚ በጣም አደንቃለሁ። አላዛር እሷን ደግሞ ደስተኛ ለማድረግ እንደዚህ ፈታ በተን ስለመታደርጋት ደግሞ ሞር ለሴት ልጅ ያለህ ነገር በጣም ደስ ይላል። እኒህን ነገር እንቀጥልበት። ግን ግን እውነት እንደዚህ ሆናችሁ ሆናችሁ ደግሞ መጨረሻ ላይ የውሸት ነው ምናምን ብትሉ ግን መድሀኒዐለም በጣም ነው የሚያስጠላው። የእውነት የአንተና የተንሱ ግን እውነተኛ ፍቅር ነው። ይሄን ያሰብኩት ምክንያቱም እሷም የተጎዳች ስለሆነች አንተም የተጎዳክ ስለሆንክ በእውነቱ እኔ ያንተና የእሷ ፍቅር እውነት ለመናገር ትክክለኛ ፍቅር ነው የሚመስለኝ ማለት ነውና ይሆናልን ብዬ ነው የማስበው። እውነት ለመናገር ውሸት ከሆነ ግን ዘሩ ቀለጠ። ውሸት ውሸት አይሆንም። በስመ አብ ባለፈው በሱ ቤት የፖስተውን ቪዲዮ ይታችኋል። በስመ አብ እሱን ቪዲዮ እኔ ሳየው ካነጋገራችሁ ከሁሉ ነገር በቃ ምስጥ የሚያደርግ ቪዲዮ፣ ምስጥ እንዳለ ቲክቶክ ላይ ወስዶ ፖስተውታል። ማርያምን በጣም ነው ደስ የሚለው። በቃ በጣም የአላዛር አገላለጽ ምናምን እሱን ምናምን እየወሰዱ እስማ በጣም እንትን ብለውታል። እና ደስ ነው የምትሉት። ለማንኛውም ፍቅራችሁ ለምለምላችሁ እኛ የእናንተ ደስታ የምንፈልገው ሁለዚህ ተደሰቱ ነው የምለው። ትንሱ እየጎበዝነሽ አንቺ የተገፋሽ ልጅ ነሽ፣ እርግጠኛ ነኝ አላዛርን አጎጁ አውቃለሁ። እውነት ለመናገር የተገፋሽ ቆንጆ ሴት ነሽ፣ ልባን ነሽ ሲጀምር ታስታውቂያለሽ። እና አላዛርን እርግጠኛ ነኝ የሆነ መጥፎ ነገር ትሆንበታል ብዬ አላስብም። እውነት ለመናገር ምክንያቱም ትንሱ ብዙ ነገርን ያሳለፈች ልጅ ናት። የእውነት ለመናገር እና ብቻ እንግዲህ አላቅም፣ አብረን መጨረሻውን የምናይ ይሆናል። የጥንዶች ነገር ግራ እያጋባኝ ስለሆነ አሁን ላይ፣ አላዛር እና ትንሱ ግን እውነተኛ ፍቅር ነው የነሱ ይመስለኛል፣ ሳስበው እንደዛ ነው የሚመስለኛል። ከሆናቸው ምናምን በቃ እውነተኛ ፍቅረኛ ነው የሚመስሉትና ሰላማችሁ ብዝት ይበልልኝ። ይሄን ለማለት ነው በቂ ያልኩት እንግዲህ፣ ቪዲዮ ሲለቀቅ ደግሞ በኋላ ሸሩ ማረጋችሁ ይሆናል። ተወዷቸዋላችሁ። እስኪ የምትወዷቸው እንግዲህ በላይክ በኮሜንት አሳዩኝ። እኔ በጣም ነው የመወዳቸው፣ በእውነቱ በጣም ነው የመወዳቸው። እኔ በእውነት ሁለቱንም ማለት ነው የምሬ ነው ምላቸው።